ዋናዋና ዜና የፋሽስቱ ብልጽግና አገዛዝ ሰራዊት እየፈረሰ ፋኖን እየተቀላቀለ ቀጥሏል። ከዘመቻ አባናደው መጠናቀቅ በኋላ ከተለያዩ የክልሉ አካባቢዎች እዞች ወደ ቤት አማራ የገባው የአብይ አህመድ ዙፋን ጠባቂ ሰራዊት እየፈረሰና እየኮበለለ የምንሊክ እዝን በስፋት እየተቀላቀለ ነው። በዝርዝር እናስቃኛቸዋለን። የህዝብን ሞት ለፖለቲካ ፍጆታ በመዋልና አጀንዳ በመፍጠር ሽንፈቱና ውድቀቱን ለመሸፈን የሚንፈራገጠው ብልጽግና አማራና የአማራ ይሆንም በሙሉ ከምድረ ገጽ ለማጥፋት ሁሉንም አይነት ጦርነቶች እያደረገ ይገኛል። አለን እስካሁን ያልጠፋ ነው ከፈጣሪ በታች በብርቱ ክንዳችን ነው ሲል የአማራ ፋኖ ብሔራዊ ኃይል ቢዛሞ እዝ መግለጫ ይዞ ወጥቷል። በዝርዝር እንመለከተዋለን። በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ የሚኖሩ 14 ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸው ሰምቷል። በሌላ ዜና በአማራ ላይ የሚፈጸመው ግፍና መከራ መገደል፣ መታረድ አሁንም እንደቀጠለ ሲሆን በኦሮሚያ ውስጥ ናኖ ጃዊ ቀበሌም ጉና ወረዳ የታረዱ አማራዎች ዝርዝር ይፋ ሆኗል። ሌላኛው አበይት ጉዳያችን ነው። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዝሜ ሳውካሳ ሁለተኛ ኮር የተለያዩ ክፍለ ጦሮች በጋራ ባደረጉት ተጋርለው ድል አስመዘገቡም። የአፋ ባህ እና አፋህድ የተለያዩ አደረጃጀቶችን በጥምረት ውጊያ በማድረግ ድል አስመዝግበዋል። በዝርዝር እንነግራችኋለን። ጤና ይስጥልን። ይህ የፋኖ ድምፅ ነው። ዓለም አቀፍ ፋኖ ሚዲያም የእኩለ ቀም አለ ፋኖ ዜና ጥንቅር በዝርዝር እያስቃኘ ናቸው ቆይታ እናደርጋለን። ውድ አድማጭ ተመልካቾች፣ እናንተም እስከ ፍጻሜው ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ወንዳለ ቢክስ ነኝ። በዝርዝሮ ለምንመለከታቸው መረጃዎቻችን እንሸጋግራለን። ውድ አድማጭ ተመልካቾች የፋሽስቱ ብልጽግና አገዛዝ ሰራዊት እየፈረሰ ፋኖን እየተቀላቀለ መሆኑን አፋ ባስታወቀም ከዘመቻ አባናዶ መጠናቀቅ በኋላ ከተለያዩ የክልሉ አካባቢዎች እዞዎች ወደ ቤት አማራ የገባው የአብይ አህመድ ዙፋን ጠባቂ ሰራዊት እየፈረሰ እና እየኮበለለ የምንልክ እዝን በስፋት እየተቀላቀለ ነው። የኦሮሞ ብልጽግና ልዩ ኃይል ኦሮሚያን ላይ በአማራ ተወላጆች ላይ ሲፈጽም የነበረውን ዛሬም እየፈጸመ ያለውን ግፍ በተመሳሳይ የመከላከያ መለዮ ለብሶ ወደ አማራ ክልል በመግባት የሚፈጽመውን ግፍ እያየን እኩል የሀገር መከላከያ ሰራዊት ተብለ ልንጠራ እንችልም ያሉ አባላቶቹ ባለፉት አስር ቀናቶች ብቻ 46 ክላሽ አራት ጀሌ 11350 ክላሽ ተተኳሽ እንዲሁም 9 አይፎአን የእጅ ቦምብ በመያዝ ከ50 በላይ ሰራዊት ምስራቅ አማራ ኮር ሁለት ካላኮርማ ክፍለ ጦርን ተቀላቅሏል። ፋኖን ከተቀላቀሉ የሰራዊቱ አባላቶች መካከልም አንድ ሬጅመንት አመራር ስድስት ሻምበል መሪ እና አምስት ምክትል ሻምበል መሪ አመራሮች ይገኙበታል። በቀጣይም የፋሽስቱ ብልጽግና አገዛዝ ሰራዊትን የማፍረስና የማስኮብለል ስራ ተጠናክሮ ይቀጥላል። መዳረሻው ዕድልና ነጻነት የሆነ አማራ ህዝብ ተጋድሎው ተጠናክሮ ይቀጥላል ሲል የአፋብሃ ምስራቅ አማራ ቀጠና ሚኒልክ እዝ ሚዲያና ኮሚኒኬሽን ክፍል ያጋራ መረጃ ያሳያል። በዚሁ ወደ ጎንደር ግንባር መረጃችን እንሸጋገራለን። አፋብሃ ሰሜን አማራ ቀጠና ብላይ ዘለቅ እዝ ሜሳው ካሳን ሁለተኛ ከሆን በማዕከላዊ ጎንደር አለፋ ወረዳና በምዕራብ ጎንደር ቋራ ወረዳ በሁሉም አውደ ውጊያዎች ፋኖም ድል ተቀናጅቷል። በትላንትናው ዕለት የሁለቱም አውደውጊያ ዝርዝር መረጃ በኔትወርክ ችግር ምክንያት ያልቀረበ ሲሆን የምርኮኛ ብርሃኑ ጁላ ሰራዊት ከሽመልስ አብዲሳ ልዩ ኃይልና ከአማራ ወዳደር ሜልሻና የብልጽግና አሽከሮች ጋር በመሆን የኦሮሞም አሁን ፀረ አማራ አስተላለፊ የሙጠኝ በማለት አሁንም በምድር ሜካናይዝድ ጦር በሰማይ በድሮን በአማራ ህዝብ ላይ ያልተሰራ ያልተፈጸመ፣ ያልተሞከረ ነገር የለም። ሆኖም ግን ከጊዜ ጊዜ ሁለንተናዊ ዘርፎ አስተላለፉን የፈረጠመም የፋኖ ኃይል ወይ ንክች ብሎም የወንበደውን የማፊያ ቡድን በሁሉም የአውደውጊያ ግንባር ከፍተኛ ፍልሚያ ማድረግ ድል እየተጎናጸፈ ይገኛል። በትላንትናው ዕለት የአገዛዙ ጥምር ኃይል ሰፍሮ ካለበት ስለ አማራ ሁሉን አቀፍ ጀኖሳይድ ከሚደወልበት ከተማ ከቋራ አደለገው ካለፋ ሻውራ ከአጸደ ማርያም በልዩ ኦፕሬሽን የፋኖ ሰራዊት በተመሳሳይ በማታ ሰዓቱ ወደ ሁሉም ከተሞች በመግባት እና በመጠጋት ተኩስ በመፍጠር ወደ ሞት ቀጠና ስቦ ማስገባት አናብስቶች የመይሳው ካሳ ሁለተኛ ኮርቋራ ኦሜድላ ክፍለጦር በአርበኛ በሊሁን እየተመራና የጎንደር ጠቅላይ ግዛት እዚ የፋኖ ሰራዊት በአርበኛ ክንድ ወይም ቆስቆስ እየተመራ ግራና ቀይ በመጣመር በደለጎ ከተማ የመሸገውን የጠላት ኃይል ክፉኛም ሙሉ ቀን ሲያበራዩ ትውለዋል። ከፍተኛ ቁጥር ያለው ሙትና ቁስለኛ በማድረግ ድልን መጎናጸፍ ተችሏል። ይህ በእንዲህ እንዳለ በከፍተኛ ጦር አመራሮች ጦር ጠበብቶች የሚመራው ይህ አውደ ውጊያም በተመሳሳይ ሁኔታ ባለፈው ወረዳ ሻውራ ከተማና ጸደ ማርያም ከተማ ነበልባሎች የሚሰው ካሳ ሁለተኛ ኮራዶዋ ክፍለ ጦር በማሰማራትና በአርበኛ ገብረ ማርያም በየነ ሁለቱንም ከተሞች ግራና ቀኝ ክንፍ አጣምሮ በአንደኛው በኩል አርበኛ ጌጤና አርበኛ ሙሉ ቀንን በማጣመር በሁለተኛ አሰላለፍ አርበኛ በጀና አርበኛ መኳንንትን በአንድ በማስተሳሰር በሁለቱም የውጊያ ቀጠና ሁሉም ክፍለ ጦር አመራሮች የተሰጣቸውን አውደ ጥበብ በመጠቀም ያገዛዙን ግብስብስ ስብስብ እያዟዟሩም እርምጃ ወስደውበታል። በመጨረሻም በሁለት ቀጠና የወጣ ያረመነው ስርዓት አስፈጻሚ ጥምር ኃይል መግቢያና መውጫ ማሳጣት ወደ አንድ ቀጠና በመሰብሰብ ከበባ ውስጥ ማስገባት ተችሏል። በዚህም አውደ ውጊያም ያገዛዙ ኃይል ከፍተኛ ቁጥር ያለው ሙትና ቁስለኛን አስተናግሯል። በሁሉም አውደ ውጊያ የታዩ ከሞላ ጎደል ክስተቶች አገዛዙ ጦር አዋጊዎች ሰራዊቱን ካለፍላጎቱ በድንጋይና በዱላ ድብደባ እያዋጉ ያለ ውድ በግድ ወደ ሞት እየማገዱት መሆኑ ኃይል ሲሞትባቸውና ሲቆስልባቸው በየቤቱ ያርሷ ሰዓት አልባሳት እየገፈፉና እየቀሙ እንደሚጠቀሙ ማረጋገጥ ተችሏል። በደለጎ ቋራ ኦሜድላ ክፍለ ጦር በጎንደር ጠቅላይ ግዛት የፋኖ ሰራዊት ጥምር ድልም በርካታ ያገዛዙ ኃይል ሙትና ቁስለኛ ሆኗል። በአጸደ ማርያም ቀጠና ደግሞ ባድዋ ክፍለ ጦር ከፍተኛ ድል ተመዝግቧል። በሻውራ ከተማ ቀጠና ባድዋ ክፍለ ጦር በኩል በርካታ ድሎች ተመዝግቧል። ሁሉም አዶ ውጊያዎች አሁንም ሁለተኛ ቀኑ እንደቀጠለ ይገኛል። ውጊያው እንደተቋጨ ዝርዝር መረጃ የምናደርሳቸውና ሊሆንና ግን የቋራ ኦሜድላ ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ አስቻለው አለባቸው ከዓለም አቀፍ ፋኖ ሚዲያ ኔትወርክ ጋር መረጃ ወደ ሊያጋራን በቀጥታ ስልክ መስመራችን ላይ ነው የሚገኘው። ጤና ይስጥልን አርበኛ አስቻለው አለባቸው፣ እንደምልሃል፣ እንደምን ከርመሃል? የትላንትናና የዛሬ የገለጎ ቋራና አካባቢው አውደ ውጊያ መረጃ ምን ይመስላል? ለአድማጭ ተመልካቾቻችን መረጃ አድርስልን። በቅድሚያ እጅግ አመሰግናለሁ አርበኛ አስቻለው አለባቸው እባላለሁ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ የዘለቀ ህዝብ መይተው ካሳ ሁለተኛ ኮር የቋራ ኦሚላ ክፍለ ጦር ህዝብ ግንኙነት ሀላፊ ነኝ እንግዲህ በዛሬው ለአድማጭ ተመልካቾቻችን ማድረስ የፈለግነው እንግዲህ በቋራና አካባቢ አሁንም እንግዲህ አውደውጊያዎች እንደቀጠሉ ነው ያሉትኝ ከሰሞኑ እንግዲህ እንደምታውቁትኝ የብልጽግና መራሹ መንግስት በተለይ ቋራና አካባቢ ያለውን ይሄንን ግዙፍ ጠንካራ ኃይል አፈርሳለሁ ብሎ ያላነሳው ድንጋይ ያልቆፈረው ገደል የለም። እና ይህንን በተመለከተ እንግዲህ በግር እና በታንክ ወይም በድሽቃና በሞርተል የታገዘ ጦርነት አድርጌ አፈራርሳለሁ የሚለው ከንቱ ቅዠት ሆኖበት ይልቁንስ በተቃራኒው እያፍረከበ መሄዱ ይታወቃል። ነገር ግን ባለመቻሉ እዚህ ቀጠና ላይ በተለይ የድሮን የታገዘ ውጊያ ለማድረግ ሙከራ አድርጓል። ነገር ግን ይሄም አልተሳካለትም። ከንቱ እየቀጀመ መሆኑ ይታወቃል። እና ከሰሞኑ ደግሞ እንግዲህ በተለይ ቋራ አካባቢ የቋራ ሚሊሻ ክፍለ ጦር የሚንቀሳቀስባቸው ሰፊ ቀጠናዎች ናቸው። በርካታ ቀበሌዎች ነው ተቋጥሮ እያስተዳደረ የሚገኘው። ነገር ግን አሁንም እየመጣ እየቀመሰ መሄድ የለመደው ክልፍልፉ የብርሃኑ ጅላ ወታደር እንደተለከፈ ውሻ ያንም ያንም መንካቱ ቀጥሏል። እንግዲህ በትናንትናው ዕለት ማለት ነው እንግዲህ ጥቅምት አስራ ስምንት ማለት ነው ከጠዋቱ ሁለት ሰዓት ገደማ አካባቢ እንግዲህ ከ ቋራ ወረዳ ማለት ነው ገልጎ ወጣ ብሎ በሸመልግር ታጥፎ ወደ ላይ መሄድ ያስቦ ነበረ። እንግዲህ ወንበልጌ ተብላ ከምትጠራ ጎጣ አካባቢ ላይ ሲደርስ እንግዲህ ጀግኖች የአማራ የቁጥቀን ጀግኖቻችን የቋራ ኦሜላ ክፍለ ጦር እና በጌምድር ክፍለ ጦር በጋራ በመናበብ ይሄን ጠላት አብዛኛው ጠላት ማለት ነው የተራራ የገልል እራትና የአውሬ እራት ውሏል ማለት ነው። እንግዲህ አውደ ውጊያዎች እጅግ በጣም የሚገርሙ ናቸው። ከሁለት ሰዓት የጀመረ እንግዲህ ለሰባት ስምንት ሰዓታት ገደማ ውጊያው ተጠናክሮ መቀጠሉ ይታወቃል። በተመሳሳይ በዚህኛው ግንባርም በአለሙ በርም ነብሮ ብርጌድ አለች። በዛ አካባቢም እንግዲህ ጠላት ወደዛ አካባቢ አሶች ሄዳለሁ እና ይሄኛውን ቀጠና ላደናገር ብሎ እንቅስቃሴ አድርጎ ነበር። ነገር ግን ቅጽበታዊ በሆነ እርምጃ በተለይ አብሬ የሆኑትን የምንሻ አባላትን እነዚህንም የተመቱበት ሁኔታ አለ። በአጠቃላይ እንግዲህ በወንበርጌ ተራራ በተጀመረው ውጊያ ደለጎ ሆስፒታል ላይ በርካታ የምንሻ አድመበተኝ የስርዓቱ ወታደሮች ቆስለኞች እየገቡ መሆናቸውን ማረጋገጥ ችለናል። እንዲሁም በርካቶች የተደመሰሱበት ሁኔታ ነው ያለው። እጅግ ይበል የሚያሰኝ ተናቦ ሄደ ያለ ነው። እንግዲህ በተለይ የአማራ ፋኖ አንድነት ተጠናክሮ በጎንደር እየቀጠለ ነው። ስለዚህ አንድነት ያልተዋጠላቸው ምንጊዜም ቢሆን የአማራን ሕዝብ ሰቆቃ የሚደርጉ ካድሬዎችም ጭምር በቋራና አካባቢ ላይ ከንቱ ቅጀት ውሸት እየዋሹ መሆኑ ይታወቃል። ስለዚህ ይህንን አደናቅፋለሁ ብሎ ማህበረሰባችን በተለይ ወቅቱን የጠበቀ የመኸር ወቅት ከመሆኑ አንጻር ሰሊጥ አኩያተር ይሰበሰብ ያለበት ሁኔታ ነው። ስለዚህ አርሶ አደሩ ምርቱን እንዳይከውን እረፍት እንዲያጣ በየማሳው ይህ እየሄደ ምሽግ እየቆፈረ አርሶ አደሮችንም ለእልቂት እየዳረገ ያለበት ሁኔታ ነው ይሄ ስርዓት እና ስለዚህ በጥቅሉ ግን አጠቃላይ ደግሞ በሀዝ የምናቀርብበት ሰዓት ላይ ስንደርስ ደግሞ ለአድማች ተመልካቾች ሙሉ መረጃዎችን ለማድረስ እንግዲህ በሚደርሱ መረጃዎች ተንተርሰን የምናደርስ መሆኑን እንገልጻለን። ምናልባት በተጨማሪ እንግዲህ ማህበረሰባችን ከምንጊዜውን በላይ መጠንቀቅ ያለበት አርሶ አደሩ በተለይ በበዓላት ቀን ከየትኛውም ቦታ መከማቸት የለበትም። እንግዲህ በዛሬ ዕለትም በተለያዩ አካባቢዎችም የሳተላይት ታገዘ የድሮን እንቅስቃሴዎች ተስተውለዋል። እንግዲህ ይሄን በተመለከተ እንግዲህ ማህበረሰቡ እኛ ከምንጊዜውም በላይ ያው የጥንቃቄ መልእክቶችን እየወሰደ እንዳለ ይታወቃል። ማህበረሰባችን ግን ከምንጊዜውም በላይ መጠንቀቅና ራሱን መጠበቅ አለበት የሚል እምነት አለኝ። ሌላኛው ጠላት በሚገባበት ሰዓት ንብረቱን ራሱን መጠ ሸክፎ በተጠንቀቅ መቆም አለበት። ምክንያቱም ይሄ ስርዓት የአማራን ሕዝብ እየተበቀለ መሆኑ ይታወቃል እና በተለያዩ አካባቢዎች ላይ ከተሞች ገብቶ የመዝረፍ ሴቶችን የመድፈር ሁኔታዎች እየተስተዋሉ ነው። ይሄ ይታወቃል። ስለዚህ ማህበረሰቡ ከምንጊዜውም በላይ ራሱን እንዲጠብቅ የሚል መልዕክት ነው ያለን። እንግዲህ ድሉ ተጠናክሮ ቀጥሏል። መውጫና መግቢያ አጥቶት አሁን እዚህ ወንበርጌ አካባቢ ያለው ጠላት እንግዲህ በጥቅሉ ማለት ነው ከባ ውስጥ ገብቷል። እንግዲህ ያለው አማራጭ ለታላቁ የአማራ ፋኖ ማለት ነው እንግዲህ እጁን ሰጥቶ ወይም መሳሪያውን አስረክቦ ህይወቱን ማትረፍ እንዳለበት ነው መልዕክት ምናስተላልፈው። እንግዲህ በሌላ መረጃ ተመልሼ እስክገናኝ ድረስ ለዛሬው ያለኝ መረጃ ይሄን ነው። አመሰግናለሁ። ውድ አድማጭ ተመልካቾች አሁንም መረጃዎቻችን እንደቀጠሉ ናቸው። በአርሲ ሀገረ ስብከት በኖኖጃዊ ቀበሌ የሚኖሩ 14 ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸው ተገለጸ። በአርሲ ሀገረ ስብከት ጉና ወረራ በሚገኝ ኖኖጃዊ ቀበሌ የሚኖሩ ኦርቶዶክሳውያን መገደላቸውን የማህበረ ቅዱሳን ማዕከል ዘገባ አመልክቷል። በቀበሌው የሚኖሩ 14 ኦርቶዶክሳውያን ከሌሊቱ ስድስት ሰዓት አካባቢ በዕለተ ረቡዕ ጥቅምት 13 ቀን 2018 ለ14 አጥቢያ ከተኙበት ከቤታቸው አስወጥተው የታጠቁ ኃይሎች በከፈቱት ተኩስ በአሰቃቂ ሁኔታ የተገደሉ ሲሆን ስድስቱ ከመገደላቸው ከአንድ ቀን በፊት ቀድሞ ታፍኖ ተወስደው ነበር ተብሏል። የተገደሉት ምእመናን የእድሜ ክልላቸው ከሁለት ዓመት እስከ 76 ዓመት አዛውንት የሚገኝ ስለመሆኑ የተሰማው። በተጨማሪም ሁለት ሰዎች በጥቃቱ ምክንያት ከፍተኛ ጉዳት ደርሶባቸው ለተሻለ ሕክምና ወደ አቦምሳ ከተማ ሪፈር መሄዳቸውን መረጃው ተያይዞ ተነግሯል። ከዚህ በፊት በተመሳሳይ ሁኔታ በቀበሌ ውስጥ ከሚኖሩ ስምንት ኦርቶዶክሳውያን ሌሊት ላይ ከቤታቸው አስወጥተው የታጠቁ ኃይሎች በአሰቃቂ ሁኔታ መግደላቸውም በዘግባው ተወስቷል። ከተገደሉት ምእመናን ውስጥ ስድስቱ በነገሌ በአለውልድ ቤተ ክርስቲያን አንዱ ደግሞ በሞ የቅዱስ ዮሐንስ ቤተ ክርስቲያን እና ቀሪ ሟቾች ባሉበት አካባቢያቸው ስርዓተ ቀብራቸው መፈጸሙ ተገልጿል። በመረጃው እንደተመላከተው በቀበሌው በቀጣ የባሰ ችግር እንዳይፈጠር በሚል ከፍተኛ ስጋት መኖሩ የተገለጸ ሲሆን የቤተክርስቲያን የምእመናና የንጹሐን ጉዳይ ያገባኛል የሚል ሁሉም ሰው ኃላፊነቱ እንዲወጣ ተጠይቋል። በሌላ አሳዛኝ መረጃ በዚሁም በ ግፍ የታረዱት እነዚህ በኦሮሚያ ውስጥ ኖኖጃዊ ቀበሌ ጉና ወረዳ አርሲ አርባ ጉጉ ክፍለ ሀገር በቀን 13 ለ14 አጥቢያ ሌሊት የታረዱ ስም ዝርዝራቸው ይፋ ሆኗል። ሻውል ይፍሩ ከነ ባለቤቱ እታገኘው አስፋው ጋር፣ መስቲካ ማማው፣ አበበ አስፋው፣ ሰርካለም ተስፋይ፣ ፋኖሴ ዘውዴ ከሶስት ልጆቻቸው ጋር፣ የሺ መልስ ከልጇ ጋር እንዲሁም ሽብር ሸዋን፣ ገዛውን፣ ሄለን ሙላቱና ሚኪ ሙላቱ ሲሆኑ ሁለት የአራት ዓመትና የዘጠኝ ዓመት ልጆችም ቆስለው ህክምና ላይ ይገኛሉ ተብሏል። በወቅታዊ ጉዳዮች አማራ ፋኖ ብሔራዊ ኃይል ቤዛሞ እዝ ይፋ ያደረገው መግለጫ እንመለከታለን። እስካሁን ያልጠፋ ነው ከፈጣሪ በታች በብርቱ ክንዳችን ነው ብለዋል። የቤዛሞ እዝ የህዝብ ሞት ለፖለቲካ ፍጆታ በመዋል አጀንዳ በመፍጠር ሽንፈቱና ውርቀቱን ለመሸፈን የሚንፈራገጠው ብልጽግና አማራና የአማራ የሆነን ሙሉ ከምድረ ገጽ ለማጥፋት ሁሉንም አይነት ጦርነቶች ሲያደርግ ቆይቷል፣ እያደረገም ይገኛል። እድሜ ማራዝሚያ የሆን ዘንድ የጦርነት ስልቱን እየቀያየረ አማራን መጨፍጨፉን ቀጥሎበታል። አሁን ደግሞ ህዝብና ህዝብን ለማጫረስ ከሰሞኑ በምዕራብ ዞን ኖ ወረዳ በራሳቸው ኮሬ ነጌኛ በፈጸሙ ጥቃት የራሳቸውን ህዝብ ጨፍጭፈው ፋኖ ጨፈጨፋችሁ በማለት የአማራን ህዝብ ለመጨፍጨፍ የኖኖ ወረዳ አስተዳደር ከበላይ አለቆቹ የተሰጠውን በኦሮሚያ ክልል ውስጥ የሚኖሩ የአማራ ህዝቦችን የመጨፍጨፍ ፕሮጀክት ለማስፈጸም የኦሮሞ ማህበረሰብ ተነሱም፣ ትጥቅ መንግስት ያሟላላቸዋል፣ እናንተ መነሳት ብቻ ነው የሚጠበቅባችሁ፣ ፈቃድም ይሰጣቸዋል እያለም ቅስቀሳ እያደረገ ይገኛል ብለዋል። የምዕራብ ሸዋ ዞን ኖኖ ወረዳ አስተዳዳሪ አቶ ወንዳፍራሽ ሉሌሳ የኦሮሞን ማህበረሰብ ሰብስቦ እንዲህ ሲል ነበር አማራ ላይ ላይ የሞተው አጃወጀም አልፎ ሀጁ የአማራ ጽንፈኛ አርሶ ሊበላ እንጂ የመጣው ማን ታገልልን አለው? እኛ ላይ ተቀምጦ ሊታገል አይችልም። እንዲህ አይነት ታሪክም ከኛ ጋር የላቸው። እኛ ነን ታግለን በሀገራችን እንዲኖሩ ያደረግ ናቸው። እኛ ኦሮሞዎች ነን እንጂ ሌላ ብሔር አይደለም። ሁሉም ሰው ማወቅ አለበት። እኛ ራሳችንን እንችላለን። ስለሆነ እኛ ውስጥ ታጥቆ የሚንቀሳቀስ የህዝባችን ጥላት፣ ጽንፈኛ እናጠፋቸዋለን። ራሳችንንም እናስከብራለን። ለነሱ ያለንን ጥላቻ በመጥላት ብቻ ሳይሆን ገለን እናሳያቸዋለን። አሁን የያዛችሁት ሽመል በሙሉ በቅርብ ጊዜ በክላሽ ይቀየራል። አንድነትና ቁርጠኝነት እንጃጣ ነው። መንግስታችን ማህበረሰባችንን ማስታጠቅ አይከብደውም። ገንዘብ ያላችሁ በሙሉ መሳሪያ ግዙ። ከበሬ መግዣና ከመነገጃ የሚተርፍ ብር ያለው በሙሉ ክላሽ ይግዛም እንደ ድሮ መሳሪያውን ከየት ገዛው ለምን ገዛው ብሎ የሚጠይቅ አካል አይኖርም። ግዙና ከፖሊሶቻችን ጋር ተቀናጁ፣ ጨፍጭፏቸው። እዚህ ቀበሌ ያላቸው አባቶች መሳሪያ መግዣ የሌላቸው ወጣቶች አግዟቸው መሳሪያ ይግዙ ሲል ነበር። የዘር እልቂት አዋጅ ነው ያወጀው። እንዲሁም በመስከረም ወር 2018 ምስራቅ ወለጋ ዞን አርጆ ጉደቱ ላይ ከመኪና ጋር በረዳትነት የሚሰራ አንድ አማራ ተወላጅን አገተው። የከተማ ሰው በሙሉ በነቂስ ወጥቶ ተመልከቱ ፋኖ ይዘን ነው በማለት በአሰቃቂና ዘግናኝ ሁኔታ አርደውታል። ይህ አይነት የዘግናኝ ድርጊት እና ሌላ የጭፍጭፋ ቅስቀሳ እየተደረገብንም ብንም ያፋባህም ቢዛሞ እዝ ክፍለ ጦሮች በተቆጣጠሩት ቀጠና ዘር ቀለም ሳይለዩ ሰው በሰውነቱ ተከብሮ በሰላም ወጥቶ በሰላም እንዲገባ ሀብት ንብረቱ ተጠብቆለት እየኖረ ነው። አፋባህ ደቡብ አማራ ቀጠና ሳምነው እዝ ኦሮሚያ ክልል ውስጥ ዘልቆ ገብቶ ኦፕሬሽን ሲሰራ ጠላት ላይ ያነጣጠረ እንጂ የኦሮሞ ማህበረሰብ ላይ አይደለም። ምክንያቱም ፋኖ በጠላትነት የፈረጀው ህዝብ የለም። ለዚህ ደግሞ የኦሮሞ ማህበረሰብ ያው ምስክር ነው። ስለዚህ ያለውን ወቅታዊ ሁኔታ ታሳቢ በማድረግ አፋባ ቢዛሞ እዝ የሚከተሉትን መልእክቶች ያስተላልፋል ብሏል። አንደኛ በኦሮሚያ ክልል የምትኖሩ መላይ አማራ ህዝብ ሽመልስ አብዲሳና ግብረ አበሮቹ የሞት አዋጁ እንዳገን በከፋ ሁኔታ እያወጁብህ ነውና ራስን የመከላከል ተፈጥሯዊ መብትን ተጠቅምህ ራስን ለመከላከል ዝግጁ ሁን ይላል። ሁለተኛ የኦሮሞ ማህበረሰብ ጨፍጫፊዎቹ አብይ አህመድና ሽመልስ አብዲሳ የሚነዙባችሁ ያሰት ትርክት ላለፉት ሰባት ዓመታት ምን እንዳደረሰባችሁና ምን እንደተረዳችሁ ራሳችሁ ያው ምስክር ናችሁ። ከአማራ ወገንህ ጋር አጣሉ፣ የኦነግ ደጋፊን እያሉ ገደሉህ፣ የነበርህን አሳጡህ፣ አብረሁ ለዘመናት ከኖሩት ብሄር ብሔረሰቦች ጋር ደም አቃቡህ፣ በስም ነገዱብህ። ስለዚህ ይህንን ከግምት ውስጥ በማስገባት በሐሰት በሚሰጡ አጀንዳ ተሳስተህ አላስፈላጊ ስህተት እንዳትገባም በጥብቅ እናሳስባለን። ብልጽግና መውደቁን ያረጋገጠ የጨፍጫፊዎችና ዘራፊዎች ስብስብ ነው። ነገር ግን ትንሽ የመዝረፊያ ጊዜ ባገኝ እያለ በየጊዜው አጀንዳ መፈበረክ ልማዱ ነውና፣ አሁንም ህዝብን ከህዝብ ለማጫረስ የእልቂት ቅስቀሳ እያደረገ ስለሆነ አጥብቀ እንድትቃወመው ጥሪ እናቀርባለን ብለዋል። ቢዛ ቢዛሞ እዝ ሶስተኛ በመላው ዓለም ያላቸው የአማራ ፋኖ ደጋፊዎች አሁን ላይ የአማራ ህዝብ ከምንጊዜውም በላይ አስከፊ ሁኔታ ላይ ነው ያለው። ምክንያቱም የመጨረሻ የሽፈት በትሩን ነው እያሳረፈ ያለው። ይህ ማሳያው ሰሞኑን በአማራ ሴቶች ላይ የፈጸመው የጡት መቁረጥ፣ የባህር ዳር ዙሪያ ውሃ በሚቀዱ ህጻናት ላይ ያደረሰው የድሮን ጥቃት፣ መተማ ላይ በገበያ ላይ የፈጸሙት የድሮን ጥቃት፣ እንዲሁም በመኖሪያ ቤቶችና በህዝባችን አዝመራ ላይ በዘፈቀደ የሚደርሰው ከባድ መሳሪያ ድብደባ ለሽንፈት በትሩ ማሳያዎች ናቸው ብሏል። ስለዚህ በውጭ ያላቸው ወገኖቻችን የዲፕሎማሲውን ስራ በተጠናከረ ሁኔታ በመስራት የጨፍጫፊው አገዛዝ እድሜ ማሳጠር ኃላፊነታችሁን እንድትወጡ ስንል ጥሪያችንን እናስተላልፋለን። ህልውናችን በተባበረ ክንዳችን ሲል የአማራ ፋኖ ብሔራዊ ኃይል ቢዛሞ እዝ ያወጣው መግለጫ ያሳያል። አባ ኮስተር ብርጌድ ለተከታታይ ሶስት ወራት ያሰለጠናቸውን የእግረኛ ሰራዊት በደማቅ ሁኔታ አስመረቀም። የአፋ በአምር አማራ ቅጥና ቴዎድሮስ ስምንተኛ በላይ ዘለቀ ክፍለ ጦር አባ ኮስተር ብርጌድ ለተከታታይ ሶስት ወራት ያሰለጠናቸውን የእግረኛ ሰራዊት ጥቅምት 18 ለሶስተኛ ጊዜ በደማቅ ሁኔታ አስመርቋል። በግዝፎ የአባ ኮስተር ብርጌድ የሶስተኛ ዙር የእግረኛ ሰራዊት ምረቃ ፕሮግራም በክብር የተገኙት አርበኛ ጥላሁና ብጀ፣ የኮር አመራሮች የፋኖ ምስጋና ይታየውና፣ ፋኖ ባይ ደስታ፣ የስምንተኛ በላይ ዘለቀ ክፍለ ጦር አመራሮች፣ አባ ኮስተር ብርጌድ አመራሮች፣ የሻለቅ አመራሮች፣ ለአማራ ህዝብ የነጻነት ታጋይ አባላት፣ የሃይማኖት አባቶች ሽማግሌዎች እንዲሁም የህዝብ ፕሮግራም የተገኙ የክብር እንግዶች በተገኙበት ነው። በትናንትናው ዕለት በደማቅ ሁኔታ የተመረቁት በምረቃ ፕሮግራሙ የተገኙ አመራሮችን አባ ኮስተር ብርጌድ ከአረመኔው አብይ አህመድ አገዛዝ ጋር እያደረገ ያለውን ተጋድሎ ሳይበግረው በተለያዩ ቦታዎች ውጊያዎችን በማድረግ በርካታ ገደል ሲፈጽም የቆየ ቢሆንም በድርጅቱ አፋባ ቴዎድሮሱዝ የሚሰጣቸውን የትኛውም አይነት ወታደራዊ ግዳጅ ሚሽን በብቃት ከመፈጸም ጎን ለጎን በዚህ ፈታኝ ወቅት ወታደሩን በመልሶ ማሰልጠን አንድ አይነት ወጥ የሆነ ወታደራዊ ቁመና የወሰዱ ተመራቂ የፋኖ አባላትን ማስመረቁ ለጠላት ቅስም መስበሪያ ለወዳጅ ደስታን ይዞ መጥቷል ብለዋል። ከዚህ በተጨማሪ በኮስትር ቀይ ለምጭን ለመሰባሰባቸው ምክንያት የሆናቸው የአባ ኮስትር ብርጌድ ሶስተኛ ዙር እግረኛ ሰራዊት ተመራቂ አባላትም እንኳን አደረሳችሁ መልእክት አስተላልፈዋል። በትጥቅ ትግል የምናገኘው የህሉና ታጋዮች በሙሉ በአባ ኮስትር ቀይ የነማጅ ጀግኖች እና ምሳሌ ሃይማኖት አፈወርቅ፣ ፋኖ ጠቅላለኝ ኢንጂነር ተሾመ ፋኖ እየጸዳው በየንም ቅዱስና በስም ዘርዝረን የማንጨርሳቸው የትግል ጓዶቻችንና ንጹዋን አማራዎች ውድ ህይወታቸውን የገበሩበት ቅዱስ ትግል ወደፊት ለመራመድና የአሸናፊነት ድል ለማምጣትም በተለያዩ ወታደራዊ ግዳጆች ጎን ለጎን ደከመኝ ሰለቸኝ ሳንል ብርዱና ሙቀቱ እየተፈራረቀብን አሸናፊዎች እንሆናለን ብለዋል። በድርጅታችን መሪዎች በብዙ ስቃይና መከራ በብዙ ጣውረድ እዚህ የደረሰ የአማራ ሕዝብ የህልውና ትግል አደራን የምንሰጣችሁ ሲሆን እናንተ ደግሞ ይህን አደራ ተቀብላችሁ የድል ባለቤት ታደርጉ ዘንድ የሁላችሁም ተስፋ ነው ብለዋል። በእንደዚህ አይነት የህልውና ትግል ቀደም ሲል ጀግኖች አባቶች ደማቸውን አፍሰው አጥንታቸውን ከስክሰው ሀገራችንን ከቅኝ ግዛትና ከባርነት ነጻ አድርገው አስረክበውናል። እንደ ምሳሌ ብንጠቅስ እንኳን ዛሬ ያለንበት ቦታ ነማይ ለምጨንና አካባቢው አንዱ ነው። አርበኝነትን ስናነሳ ይህ ቀጠና መረሳት በፍጹም አይቻልም። የአርበኞች መናኸሪያ፣ የአርበኞች መፍለቂያ፣ የጀግኖች መሰባሰቢያ ከሆኑት ውስጥ ይህ ለምጨንና አካባቢው ቀጠና አንዱ ነው ብለዋል። የአፋባ ምዕራብ አማራ ቀጠና ቴዎድሮስ ስምንተኛ በላይ ዘለ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ይበልጣል ቴቴን በአሰራጨው መረጃ መሰረት የአማራ ህዝብ ህልውናና በክብር የመኖር መብቱ በማያወላውል ሁኔታ እስኪረጋገጥ ድረስ ፋኖ የጀመረውን ትግል አያቆምም አለ። ለንደን ፋኖ በጠቅላይ ሚኒስትር አብይ አህመድ የፓርላማ ምላሽ ላይ ከለንደን ፋኖ ምላሽ ሰጥቷል። ለንደን ፋኖ ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት በኢትዮጵያ ህዝብ ተወካዮች ምክር ቤት ቀርበው በለንደን ስለተካሄደው ኢትዮጵያ ምክክር ኮሚሽን ተቃውሞ የሰጡትን ምላሽ በጽኑ እንደሚቃወሙ ገልጿል። የጠቅላይ ሚኒስትሩ ንግግርም የተቃውሞ ዓላማዎቻችንን በቅጡ ያልተረዳ በአማራ ህዝብ ላይ እየተካሄደ ያለውን የዘር ማጥፋት ግፍ ለመደበቅ ያለምና እውነቱን የካዳ አሳፋሪ ተግባር ነው ብሏል አማራ ህዝብ ላይ በጦርነት ጭፍጨፋ የተነሳ የመኖርን ያለመኖር ህሉና ስጋት እያለም የህዝብ ወኪል አስሮ መደራደር እንደማይቻልና የምክክር ኮሚሽን የሚባለው ስብስብም የገዢ ቡድን ስልጣን ማራዘሚያ እንጂ የችግሩን ስር መፍታት አላማው እንዳልሆነ ለንደን ፋኖ በእርግጠኝነት ይረዳል ብሏል። ለተጨማሪም ጠቅላይ ሚኒስትር የራሱን ዜጎች አላውቃቸውም የሌላ ሀገር ዜጎች ናቸው በማለት እጅግ አሳፋሪ ክህደት የፈጸመ መሆኑን በአንክሮት እናሳውቃለን ብሏል። በመሆኑም የጠቅላይ ሚኒስትር ነይ ባዩ አነጋገር የችግሩን ምንጭ ከመፍታት ይልቅ ህዝብን የማዘናጃ መንገድ ብቻ እንደሆነ እናምናለን። የአማራ ህዝብ ህልውናና በክብር መኖር መብቱ በማያወላውል ሁኔታ እስኪረጋገጥ ድረስ ለንደን ፋኖ የጀመረውን ትግል አያቆምም ብሏል። በአማራ ህዝብ ላይ የተካሄደ ያለው ጦርነት እስኪቆም፣ የጅምላ ጨጨፋው ፍጻሜ እስኪረጋገጥ፣ እንዲሁም የአማራ ህዝብ ላይ የዘር ማጥፋት ተግባር ላይ የተሳተፉ አካላት ለፍትህ እስኪቀርቡ ድረስ የለንደን ፋኖ ድምፁን አጠናክሮ ለዓለም አቀፉ ማህበረሰብ ማሰማቱንና ለህዝብ ድምፅ መሆኑን ይቀጥላል። ድል! የህልውና አደጋ ለተጋረጠበት የአማራ ህዝብ ለንደን ፋኖ ለንደን እንግሊዝ ሲል መግለጫ ይዘው ወጥተዋል። ውድ አድማጭ ተመልካቾች፣ የዓለም አቀፍ ማህበራት የተለያዩ መግለጫዎችን ይዘው ይወጡ ይገኛሉ። የዓለም አቀፉ የአማራ ግብረ ኃይልም የዓለም አቀፉ የሰላምና የኖቤል ሽልማት ተቋም ለጠቅላይ ሚኒስትሩም ከዚህ ቀደም ሰጥቶት የነበረውን የኖቤል ሽልማት እንዲያነሳን በጥብቅ በደብዳቤ ጠይቋል። የራሱን ህዝብ እየጨፈጨፈ በድሮን እና በከባድ መሳሪያዎች ከፍተኛ ውድመትና ሰብአዊ ኪሳራን እያደረሰም ያለም ጠቅላይ ሚኒስትር እንደዚሁም በህዝቦቹ ላይ ጦር የሚያውጅና አሁንም በተለያዩ ቀጠናዎች የጦር ነጋሪትን እየጎሰመ ህዝብን እየገደለ የሚገኝ መሪ የሰላም ኖቤል ሽልማት አይገባውም፣ የተሰጠውም ሊነሳ ይገባል ሲሉ ጥብቅ መልእክትን አስተላልፈዋል። ከዚህ ባሻገር በቀጠናው እየተደረጉ የሚገኙ እጅግ የወረዱ የሰብአዊ ድርጅቶች እና የዓለም አቀፍ የጦር ህግን የጣሱ እንቅስቃሴዎች ሊቆሙ እንደሚገባቸውም ነው ጠንከር ያለ የአቋም መግለጫውን ይዞ የወጣው በዚህ አቋም መግለጫ የተመላከቱ በርካታ ነጥቦችና ዝርዝር ሁነቶችም የወጡ ሲሆን ለዓለም አቀፉ የተለያዩ ድርጅቶችና ተቋማት ይድረስ ብለዋል ይህንንም የአማራ አሶሲሽን በዩኤስኤም የአማራ አሶሲሽን በጀርመን፣ በሚላኖ ጣልያን፣ በኔቫዳ ዩስኤ፣ በዳላስ፣ በኑሮንበርግ ጀርመኒ፣ በኦሪገን ዩስኤ፣ በሚላን ኢታሊ፣ በሲያትል ዩስኤ፣ በስዊዘርላንድ፣ በካሊፎርኒያ፣ በተለያዩ የዓለም ሀገራት፣ በዩኬ፣ በጀርመን፣ በበርሚንግሃም፣ በሚኒሶታ እንደዚሁም በ ስዊዘርላንድ እና በተለያዩ የዓለም ክፍል የሚገኙ የአማራ ማህበራት በጋራ በመሆን ነው ይህንን ጥብቅ መልእክት ለዓለም አቀፉ ማህበረሰብ ይደርስ ዘንድ በመግለጫቸው ይዘው ይወጡት። ከዚህም ባሻገር ዓለም አቀፍ የተለያዩ የተቃውሞ ሰልፎችና ትዕይንቶችም እንደሚደረጉ የዓለም አቀፉ አማራ ግብረ ኃይል ይፋ እያደረገው የመርሃ ግብር ይዘት ያስረዳል። የዓለም አቀፉ የአማራ ግብረ ኃይል የዓለም አቀፍ የተቃውሞ ሰልፎች በተለያዩ ቀጠናዎች ለማድረግም እቅድ ስለመያዙ ነው የሚገልጸው። በዚህም በአማራ ላይ እየደረሰ የሚገኘው የድሮን ጥቃትና የተለያዩ ኢሰብዊ ድርጅቶች እንዲቆሙ መልእክት አስተላልፏል። ቱ ስቶፕ ድሮን አታክስ ኤንድ ኦል ፎርምስ ኦፍ ቫሎሽን አጋን ሲቪሊያንስ ኢን ዘአምሃራ ሪጅን ሲልም ነው ከመልእክቶቹ መካከል የሆነውንና የሰላማዊ ተቃውሞ ሰልፉ ይዘትና ዓላማን ያሰፍሩ ቱ ሬዝ ግሎባል አዌርነስ አባውት ኦንጎንግ አትሮሲቲ ኤንድ ሂውማኒታሪያን ክራይስስ ፌሲንግ ዘአማርሃ ፒፕል ቱ ድሮ ኢንተርናሽናል አቴንሽን ቱ ሪሰንት ክራይምስ አጋንስት አምሃራ ወመን ኤንድ ሲቪሊንስ ዲማንዲንግ አን ኢንዲፐንደንት ኢንተርናሽናል ኢንቨስቲጋሽን ኤንድ አካውንታብሊቲ ቱ ዲሞንስትሬት ዩኒፋይድ አምሃራ ሶሊዳሪቲ አክሮስ ኮንቲነንትስ ኢን ዲፌንስ ኦፍ ጀስቲስ ኤንድ ማን ዲግኒቲ ኢንተርናሽናል ሚዲያ ሂውማን ራይትስ ኢንስቲትዩሽንስ አንድ ፖሊሲ ሜከርስ ቱ አክት አጌንስት ሄት ድራይቨን ፖሊሲስ አንድ ኢምፕዩኒቲ ሲል ነው አጠቃላይ የሰላማዊ ተቃውሞ ሰልፉን ዓላማ ያስቀመጠው። ወደ አድማጭ ተመልካቾች የተቃውሞ ሰልፉ የሚካሄድበት እለትም የቀጥታ ስርጭት ሽፋን በመስጠት እና የተለያዩ መልእክቶችን ከስር ከስር ለእናንተ አድማጭ ተመልካቾች አለማቀፋ ነው ሚዲያ የሚያደርስ ይሆናል። በመላ አለም የምትገኙ ዳማሽ ተመልካቾቻችን እዳ ያላችሁበት ሀገር ሰዓት አቆጣጠር ሰዓታችሁን በማስተካከል የዓለም አቀፍ ፋኖ ሚዲያ መረጃዎችን ስለምትከታተሉ ሀሳብን አስተያየትም ስለምትሰጡን እጅግ አድርገን ነው የምናመሰግነው። የዛሬ ኩለቅ ፋኖ ዜና ጥንቅራችን በዚሁ ተቋጭቷል። ለነበረን የአብሮነት ጊዜ እጅግ አድርገን እናመሰግናለን። በያላችሁበት ጊዜ መልካም መልካሙን ሁሉ እንዲገጥማችሁ ተመኝተናል። ወንዳለዊ ክስ አብሪያችሁ ቆይታ አድርጊያለሁ። በሰላም ቆዩ።